በቃ እኔ ትልቅ ባለ ሀብት ጋር ሄድኩ ነው። እሺ ከዛ ቃቂ ይባላሉ። እንደዚህ አይነት ፕሮፖዛል አለኝ። እስቲ አንተ የምታውቃቸው ሰዎች ካሉ ትልቅ ፕሮጀክት ነው። በር ወረዳ ብሄድ ክፍለ ከተማ ብሄድ እንትሩ የፕሮጀክቱን ይዤ የመጣሁበትን ኢትዮጵያ የሚል ህሳቤ የያዘ ሁሉ አፋሩ የተሰበሰበበት የሚል ህሳቤ ነው እና እሱን ፕሮፖዛል በጣም በሚገርም ሁኔታ ነው ሰርቼ መንሱሬ ይሽከረከርብኛል አሉ። እንዲህ ይልብኛል። እኔ ስንት ብር ሊስ ፈንድ ሊያደረገኝ ነው ሁና ብዬ ቆስቲ ትንብሌ ተማክሬ ምናምን ነገር አለ እንጃ። ብቻ እና በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት፣ መንሱር ቢደግፉት እኔን ከሚደግፍስ ተማክሬበት ምናምን ምናምን አለ ይስሳት ና አይደለም ተዘዋወረብኝ። በቃ ትልቅ ቢሮው ትልቅ ፈንድ ሊያደርግ እንትን ያለ ነው የሚመስለው እንዲህ አይነት ጭዌ እንዲህ አይነት ካራክተር አይቼ አላውቅም። በቃ እኔ እንደ ባለሀብት ነው የተጫወተው እንደሚላቸው የቲክቶክ ላይ ምናምን እኔ እንግዲህ በሐላል ስላገኘሁት ነው ወፍ በደውልለት ረብ ኢየሱስ ክርስቶስ እና ከዛ ለካ ቲክቶከር ነው እራሱ። እኔ አልቆረጣጥሞም እ በአጭር ጊዜ ውስጥ አሁን እግዚአብሔር ካለ እ ስለ የሆነ በቃ ግዙፍ ድርጅቶች አሉት፣ እና ይሄ ሰውዬ በቃ አይ፣ ከዛ በቴሌቪዥን አሳዩኝላ አላቸው። ከፈቱለት አማላ እንደ ይሄን ምናምን አለ። በቃ የሰውዬ ትልቅ ካምፓኒ አለው ያግዘኛል፣ ዘጥልል ምናምን ተባለ። ግዴሻ ምን አማላይ ናየው አለኝ። ራሱንም እንደ ጭቄ እኔን እንደ ትልቅ ሰው አደረገኝ። እንደ እንደው ትንሽ እንዴት ነው ነገሩ ብያለሁ። ከቢሮ ወጣ ከሶስት ቀን በኋላ እነግርሃለሁ መልዕክቱ ብላ ወይ መንሱሬ ይመችሽ፣ መንሱሬ መንሱራችን ይመች ባለበት እውነት እያወራው ስለ በነገራችን ላይ እኔ ጋ ምንም መሸፋፈን የለም፣ ያለኝን ያውቀዋል። እዛ ጋር ዶክተር አብይ ሳየው ደግሞ አማካሪውን መሰለኝ። ዶክተር አብይ በቃ አማካሪ የሆነ በቃ ብዙዎቹን የሚያውቃቸው አሉ፣ ባንክ ቤት ምናምን። በደምብ ነው ቆንጆ አድርጎ ነው የሞላኝ። በደንብ ነው። እኔ ሚሊዮን ሹርቤ የማራኪ ጽሄት ባለቤት ጎበዝ አምደኛ የነበረ ሰው አለ እና ያልተዘመረለት ሰው እንዲሁ ኃይል ሆኖ ሕይወቱ ያለፈች ወጣት መልካም ልበቅን እንዲያው በተለይ አጋጣሚ ትንሽ የመቅረቡ እንትን ነበረኝ እና የእናንተ ደግሞ ጀማ ነበር የአንተን ያህል ግን አላውቀውም። ሚላ ምን አይነት ሰው ነበር እስኪ? ሚላ የሚገርምህ ዲላ ይወዳታል በእኔ መኪና ነው የምንመላለሰው። ዴቅስ መኪና አለችኝ ሚል እነሱን ይማረው። መጀመሪያ የሚራ ጥበብና እውቀት ደስ የሚለኝ፣ በነገራችን ላይ የሆነ ብታልፍ እንኳን ስራ አያልፍም። ማስታውሰው እኔ አብርሽ እሱ ምናምን እየሄድን ሻለ አብርሻለ መኪና እየሄድን ጫካው ጋር ስንደርስ

የቡና አስመጪዎች ማህበሮች እዛ ነበሩ። ባለሀብቶች አቤት አቤት፣ እና የሆነ ደግ ስራ ልንሰራ የሆነች ሆቴል ውስጥ ገብተን አስታውሳለሁ። በቃ እነዛ ብቻ የተወሰኑ የተሰባሰቡት የተጫወቱ ምናምን የደጎሙን ነገር ራሱ በጣም አሪፍ ነገር ነበር። እና አቅም አቅም ያላቸው ይርጋ ጨፌ ይገናኙና ሚዲ ነው ይሄንን ሁሉ የሚያደርገ ከባለሀብቶች ጋር ለማገናኘት እንትናን አብርሽን በደንብ ነው

አንድ ልጅ ግን አለው። አንድ ልጅ አለው። አንድ ልጅ ብቻ ታሪካችን። መኪና ውድ ነበር በጣም ሚልዬ አምስት ቀን ቢባቅ ምን ላድርግ? ከዛ በኋላ ከተገኘስ በኋላ አልሰጥም ማለት አንተ ካልበቃት አልሰጥም። ስልኩ ብድግ አድርጎ አልሰጥም፣ ያንተ መኪና የራስህ። እግዚአብሔር ምስክሬ ግን ያው ወንድሜ ነውና እሚልዬ እንዴት መለሰልህ ግን፣ ፋይናሊ እንደ አንተ ሙሉ ጀማል ነው የለመነው የማራኪ የገዴዳ መጽሔት ባለቤት ሙሉም ነው የለመነው፣ አልሰጠም በአቋሙ በአምስተኛው ቀን ትያዛለአለ ብልዬ ሬጃ ብቻ ስያው ስለምንዋደድ ጥጎ ነ የመጨረሻ ቤቴ ይመጣል፣ እኔም ቤቱ እሄዳለሁ ምናምን ነገር ግን ያው መኪና የሚይዘው ኔ ከዚህ ጋር ነው የማስቀምጠው፣ እሱ ከዚህ ነው የሚቀመጠው። በል ውረድ ምናምን ለሆና ከዛ በኋላ ቁልፍ ሰጠው። ታውቃለህ ማ በምስ አስታውሳለሁ ውድ ፍጠረ መሰለህ። ከዛ በኋላ የሆነ ቦታ ቁጭ ብለን የአቤል ሙልጌታን መኪና አቤል ሙልጌታ ቀይ መኪና ገዝቶ ነበር፣ ስን ጊዜ አስታውሳለሁ። የአቤል ሙልጌታን መኪና ይዞ መጡ አጠገቤ ጋር ወረድብኝ፣ ማለት ነው አይ ሚልዬ አጠገቤ ጋር ምን መኪና ትላለህ? የሁሉ መኪና ይኸው ምናምን ብሎ አሳየኝ። ሚሊሻ እንጃ ብቻ ብዙ ነው ታሪካችን ማይጠፋ ብዙ አሁን፣ ስም አልጠራም የሆነ አርቲስት ቤት ሄዶ ታዋቂ አርቲስት ቤት ሄዶ ሚሊ ስጋ ይወዳል እና የዛ አርቲስት ሚስት ሚሊ፣ በነገራችን ላይ ማውጣት አይበድም ከሌለው ከቤት አይወጣም። የሚያምን እና በሳምንት ነበር መሰለኝ የሚገባላት የሆነ የሽያጭ ዙ እስክትመጣ እጅ አልቃለች። አንድ ቀን ማጣት አይፈልግም ፈታ ዘና ማለት የሱ እንትን ነው። ከዛ ራይት ከሆነ በኋላ ጠዋት ገላውን ይታጠብና፣ በጠዋት ሰው መነሳት አለበት ይላል። ቺፕሪሲ እላለች። በጠዋት ነው እንደ ጋዜጠኛ። ከዛ በኋላ የሚከታተባቸውን ነገሮች ይጨርሳል። እንጂ ካራክተሩ ብዙ ነው። ፖሊሲ ይሆናል ይቀያየርብኛል። ፖሊሲ ይሆናል ጋዜጠኛ ይሆናል። ከዛ የሆን ነገር ይሆንና አርቲስት ይሆናል። ስንት ሰዓት ላይ ቆ እና ይሆናል። ብቻ ደግሞ አጻጻፉ አሁን ይሄንን ስንቱን ጋራ ስንቱን ጫካልፌ የገባው ይርቃ ጀፌ ሲል የቃላት ደግሞ እንደዚህ እየወረድን እኮ ይድጋ ጨፌ ስንገባ እና መነሻውን ይዞት ሸላ ሸላ ብሎ አብርሽ አመጣጣት እና እንግዲህ አውትሻይን ያደረገ ሙዚቃ እንደምታውቀው